ለሪሌሽንሺፕፓችሁ ታማኝ ነው ወይ? ደግሞ ሁሉ ነገሩ ክፍት ነው። ምን ማለት ነው? በደንብ አስረዳልኝ። በግልጽ ምንም በቃ ማያገለጽላቸው ምንም ያልገባቸው ልጆች አሉና እንዲገባቸው በደንብ አስረዳልኝ ዶክተር። ከአንቺ የተደበቀ ህይወት የለውም። ከአንቺ የተደበቀ ስራ የለውም። ከአንቺ የተደበቀ የፋሚሊ ኬዝ አይኖረውም ዶክተር። ሙሉን ባስገባላችሁ ደስ ይለኝ ነበር፣ ግን ቤቱ ሄዳችሁ አዳምጡት አዳምጡት ምንም ነገር እንድትረዱና እንዲገባችሁ ምንም ነገር ከማለታችሁ በፊት ማለት ነው። ቤተሰቦች ወይኔ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ አለው። እኔ ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ እናንተ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በአንድ ሀሳብ መጥቻለሁ። አረ፣ ወይኔ ፈጣሪ ትዕግስቱ ስጠኝ ነው ብቻ፣ ትዕግስቱ ስጠኝ ነው

ወይ ብለምኑኝ ራሱ አላሳየም። ብለምኑኝ ራሱ እኔን እንደፈለጋችሁ መወጨቅ ትችላላችሁ። እንዴ ብሩ ግን ደግሞ መኪና መኪና መኪና መኪና መኪና ብርቃችሁ ነው። ወይኔ አንደኛውማ ርር ብላ ለቀሰች እኮ ርር ብላ እንዲሁ እንዲሁ እንዲሁ እንዲሁ እስከነ ቤት እንዴ እስከነ ቤተሰቡ ቤተሰቡ ዩቱብ ቻናል ተከፍቶ አብሮ ቪዲዮ ሰሩና ሃይሜ ዶላር ቆጥራ ሰጠች ወይስ ምንድነው? እኔ እኮ ምንም ማለት ምንም ሊገባኝ እንኳን ቻለም። እኔ እዚህ ጋር የሚናገሩት ነገር ቲክቶክ ላይ፣ ወይኔ አንዷማ ርር ብላ አለቀሰች። የምታለቅሽበት ምክንያት ፈልግሽ ነው ያለቀሽው ወይስ ምንድነው? አጋይለታለሁ፣ መኪናውን አጋይለታለሁ። ወይኔ በስመ አብ፣ ስንት ጊዜ ተናገረች ስለመኪናው ሃይሜ ማለት ነው ስንት የተናገረ ስለ መኪናው ሀይሚ ማለት ነው። እንዴ እኔ መኪና ስለገዛ ገዛ ብላችሁ እንዳትናገሩት ቢገዛ ብለን ለኔ የጠቀመኝ ያለችው። አሁንስ ይለያዩ አይለያዩ እየታወቀሽ ነው። አሁን አንቺ የእሱ መኪና ነው። ማጋይለት ለእሷ እኮ አይገባትም። ምን አደረጋት? አሁን እሱ ምን አደረጋት? እንደዛ አመናጭቀው ስታመናጭቀው ምን አረገ? ምንም አላንገላታት፣ ክፉ ነገር አልተናገራት። ምን አደረጋት? ወይን አንዳንድ ሴቶች ልህ ነው የምታስገቡት? አንዳንዶቻችሁ ማለት ጭንቅላታችሁ ሁሉን ማሰቢያችሁ ምን ይሁን ምን ይሁን የተደፈነው ነው ወይ? ትናንትናማ በኔ ቡና ሲያፈሉ ሲጫወቱ ወይ ደስ ስትሉ አኮራችሁ። ግን ይምር ማለት ነው ፎቶ አቀማመጣችሁ በቃ ወይ ቡና መጠጫታችሁ ነበረ ትናንትና። ዘና ስላችሁ ስላላችሁ ደስ ብሎኛል። ግን ማለት ነው ከብሩ አናት ላይ ውረዱ? እናንተ ከሀይሚ አናት ላይ ውረዱ ነዋ የምትሉት። እናንተም ከብሩኬ አናት ላይ ውረዱ። በቃ አይመለከታችሁም። መኪና ቢገዛ እኮ ብሩኬ ማለት ነው። ተዘቅዝቆ ተሰድቦ ስንት ነገር ሰርቶ በላቡን የገዛው እንጂ የሀይሚ ብር እኮ ይሼር እኮ አይደለም። ሲቀጥል ደግሞ አንድ ቀን በሀይሚ ቪዲዮ ይለቀቃል፣ አንድ ቀን በብሩክ ቤት ይለቀቃል። እሷ ስትቀር እሱም ይቀራል። ስለዚህ ምን እሱ እየሰራ እሷ ቁጭ ብላለች። ለመዘቅዘቅ እንዲመቻችሁ ፊቴ እንዲታያችሁ ብዬ ነው ጸጉሬን ሰብሰብ ያደረኩላችሁ ማለት ነው። እና የሴት ልጅ ይሄ የሴት ልጅ የሴት ልጅ ቢሆን ታዲያ ምን አደረገ? ክብሩን ጠባቂ ኮስታራ ወንድ፣ ሸንቃጣ ወንድ፣ ለክብሩ ሟች የሆነ ወንድ ነው። በዙሪያዋ አንድ ድርሽ ማንም ቀና ብሎ እንዳይናገራት ያደረገ ጀግና ወንድ ነው ብሩክ። ማንም ይመሰክርለታል። ቤተሰቦቹን ብትሉ ቤተሰብ ቤተሰብ ትላላቸው፣ በፍቅር ነው የተቀበሏት። ቤተሰብስ ምንድን ነው? በፍቅር ነው የተቀበሏት፣ ፍቅር ስለሰጧት። እኔ እኮ በስመ አብ እንደዚህ ያስቀናችኋል? ግን ሃይሚ ከብሩ ጋር መሆኗ በኢየሱስ እናንታታ ገቧት። ግን ምን ታረጓታላችሁ? ማለት የማዳም ቅመሞች ማለት ነው። ለምንድን ነው እንዲ እር ምታር እነሱ ማለት ነው። እኛ እኔ እኔ ስለ ቪዲዮ ነው እኔ ሐሳብ የሰጠሁት እኔ ስለ ቪዲዮ ነው። ሃይሚ ይቅርታ ብትቀበይ ኖሮ ይሄ ሁሉ ነገር አይከርም ነበረ። ተይኔ አልኩት እኔ ሌላ ምንም ያልኩት ነገር የለም። እኔ ማለት ነው አሁንም እሱም ትክክል ነው። አዎ እሷ እሺ ብትል ኖሮ ይቅርታ ተቀብላ ነገሮቹ ሁሉ ነገር ማስተካከል ትችላለች በእርግጠኝነት። ግን ደግሞ ሀሳብ ላይ መጣላ ይችላል። አሁን ላይ እናንተ እንዴ ምን ታውቃላችሁ? ከካሜራ ጀርባ እሱ አምጥቷት እሱ እንደሚወስዳት በመኪና ተኮራርፈው ምን ታውቃላችሁ? ወይ ተኮራርፈው ወስዶ ይመልሳት ይሆናል። ምን ታውቃላችሁ? መቼ አያችሁ ስለ መኪና? አሁን ምን አስወራችሁ? መኪና ቪዲዮ ውስጥ መጥቷል አልመጣም፣ ምን አገባችሁ አሁን ስለ መኪና እናንተ ምን ይመለከታችኋል? አጋይለታለሁ እኝ እኝ እኝ 24 ሰዓት ሙሉ ስራ የላችሁም። ግን ወይኔ ፈጣሪ ደግሞ እኮ ስንቴ ተናገራችኋለች። እኔ የብሩኬ ለውጥ ፈልገዋለሁ፣ እኔ ብናደድ እንኳን እሱን ብናገረው እናንተ መናገር የለባችሁም ብላችኋለች። አሁን ነገ ጠዋት ማለት ነው ዛሬ እንዲህ አላችሁት ማለት ነው። አሁን ነገ ጠዋት ተቃቀው ሲመጡ ምን ትላላችሁ? ሃይሜን ሃይሜን ነው የምትሉት ወይኒ፣ ወይኔ ተለያይተው ተለያይተው የማይለያዩ መሆናቸውን እያወቃችሁ እላፊ ሃይሚ ሃይሚ ማለታችሁ በጣም ይገርማል፣ ግን በጣም ይገርማል። ሳይድ ኢፌክት አለው በነገራችን ላይ ማለት ነው እንደዚህ መሆኑ ማለት ነው። እና ሁላችሁም እዚህ በምድር ላይ የተፈጠራችሁ ሁሉ እስካሁን ድረስ እስካሁን ባለው እስካሁን ባለው ዘመን ውስጥ ወንድ ሲወልድ አላየንም። ሴት አምጦ ነው የወለዳችሁ ሁላችሁም ማለት ነው። ካላወቃችሁ ማለት እናታችሁን ጠይቁ ወይም ደግሞ እንደዚህ ማለት አንዳንድ ጊዜ ህፃን ሆነን ወድቀን ተነስተን ዝም ብለን እናድጋለን። ጎዳና ከዛ በኋላ የራሳችን ህይወት እንመራለን። እንደዛ ከሆናችሁ ደግሞ ትልልቅ ሰዎችን ጠይቁ እንጂ ማንም እናት የሌለው ማንም ሰው የለም። እናት ወልዳ ብታሳድግሽ ደግሞ ህይወትሽን የምትቀይረው ራስሽ ጠንካራ ሆነሽ ራስሽ ነሽ እንጂ የሴት ልጅ ስለሆንሽ የወንድ ልጅ ስለሆንሽ አይደለም። አይደለም ልዩነቱ የሴት የወንድ የሚባል ቃል አይደለም። ዋና አንች ህሊናሽ ነው። ህሌናሽን አሳውቀሽ ህሌናሽን አሳምረሽ ራሽን የምትቀይረው ራስሽ ነሽ። ሴት ስለወለደሽ ምናምን አይደለም። በጣም ነው የሚያም በጣም ነው የምታሳፍሩት። ግን አንዳንዶቻችሁ ላይቭ ላይ የምታወሩት ነገር በጣም ያስጠላባቸዋል። በጣም አሁን የሴት ናት እናቴ የሴት ልጅ አላለችም። ላይቭ ላይ ቁጭ ብላችሁ እኮ ነው አሁን ሆና እንዴ፣ ብሩ ግንም እንደዛው ወይ ኔ በናትሽ ተናግረሽ ሞተሻል። ፈጣሪ ትግስት ነው። እኔ ማለት ጦርነት መክፈት አልፈልግም ብዬ ነው እንጂ ላይቭ ላይ ልመጣ ነበር። ማለት የሴት ልጅ ላለችው ነገር ወንድ ወልዶ ያውቃል? እንዴት ታዲያ ሲጀመር ሴት ነው የምትወልዶ። ሲጀመር የሴት እናት ነው። በቃ እንደነገርኳችሁ ምናልባት ተወልዳችሁ አላቅም ካልተባላችሁ በስተቀር ሴት ናቸ የምትወልዳችሁ ማለት ነው። ሁላችሁም እንድታውቁት የምፈልገው ነገር ሌላው። ሲቀጥል ቡሩኬና ሀይሜ ተጣሉ። ስለሚሰሩት ቪዲዮ ሀሳብ መስጠት መብታችሁ ነው። ሌላ ግን ትርፍ ንግግር አያስፈልግም። እኔም ትርፍ ንግግር አልተናገርኩም። ምንም ያልኩት ነገር የለም። እኔ ታረቁ ነው ያልኩት። ታረቁ ብሩኬ ይቅርታ ጠይቋል፣ ሀይሚ ትቀበል ነው ያልኩት። አይ አትቀበልም ብዬ እንድሰራ ነው የምትፈልጉት? ኮመንት ላይ ደግሞ ቪዲዮ የምትሰሩ ሁሉ ሁላችሁም ለማጣላት ነው የምትሰሩት። እንደ ለማጣላት አንድ ቆስቋሽ ዳኒ ነው። አሁን ዳኒ ሶሲ እንኳን አደለችም። ሶሲም ወዲያ ይቅርታ ነው የጠየቀችው። አንድ አሁን ለማጣላት እየቆሰቆሰ ያለው ዳኒ ነው። ዳኒን ደግሞ ሃይሚ ተቀብለዋለች። ስለዚህ ምን አማራጭ አለ? እንዴት እሳቱ ይጠፋል? አይጠፋም። ማሄ ተናገረች። ማሄ በስንት አይነት መከራ ውስጥ እንዳለፉ ሃይሚና ብሩኬን ስለ ሁለቱም እኩል ፍርድን የሰጠችው፣ እንግዲህ ከሷ በላይ እኛ እናውቃቸው፣ ቲክቶከሮች ማለት ነው ሃይሚ ሃይሚ የምትሉ ማለት ነው ከሷ በላይ እኛ እናውቃቸውም። ሀሰን ያውቃል ማየት አውቃለች እንግዲህ አብሮ ናቸው ያሉት፣ እያንዳንዱ ነገር ያውቃሉ። እኛ ከነሱ አንበልጥም። ሀይሚ ከሃይሚ በልጠን እኛ ብሩኬን አናቀውን አናቀውም። ብሩኬን ከሀይሚ በልጠን እኛ ልናቅ አንችልም። ሁለቱ ይተዋወቃሉ። እኛ ግን እዛች ቪዲዮዋ ላይ ያየናትን ነገር መናገር አለብን። እስካሁን ባለው ውስጥ እስካሁን ባለው በተሰራው ቪዲዮ የመጀመሪያ ስተቱ ብሩክ ነበር። ስተቱን ይቅርታ ጠየቀ። ምን እንበለው? ሀይሚ ይቅርታውን ተቀበያልን? እንቢ አለች። እሱ ደግሞ እልህ ነው በቃ። አሁን አንድ እና አንድ ማለት ነው። ሀይሚ ቅርታውን ትፈልጋለች ግን ደግሞ ልቧ እንትን ሌላ አልቻለም። በቃ እልህ ይዟታል። በቃ ያንን እልኋን የሚያበርድላት ሰው ሌላ ከነዚህ ከዳኒም ከሶሲም ከብሩክም ሌላ ሰው ያስፈልጋታል። አዲስ ሌላ ሰው በቃ ይሄን ነገር ቁጭ ብሎ የሚያስረዳት በስነ ስርዓት። አንደኛ እነሱ እኮ አሁን ትናንት ሲገናኙ ደህና ነበር የተገናኙት ልክ መጨረሻ አካባቢ ላይ አንዳንድ ነገር ሲወራወሩ አገነኑት። አገነኑትና መጨረሻ ላይ በቃ ተጋጋሉ። ይሄን የሚያስጠላው። ስለዚህ እነሱ ለመስማማት እነሱን ለማስማማት በመካከላቸው አንድ ደህና ሰው ያስፈልጋል። ደህና ሰው፣ ደህና ሰው ዛልጩ የሁለቱንም ጥፋት ሸፍኖ በቃ በይቅርታ የሚያሳልፍ ሰው የሚያግባባ ማለት ነው ባጭሩ የሚያጋገል ሳይሆን የሚያግባባ በቃ ስለዚህ እኛ ደግሞ እንግዲህ ያለነው በቪዲዮ ነው። በቪዲዮ ያየነውን ነገር ነው የምንናገረው። መፍረድ የምንችለው በቪዲዮ ያየነውን ነገር ነው። ከዛ ውጪ ሌላ ነገር ልንል አንችልም። እና አንዳንድ ላፊ ነገር ስለ ቤተሰብ ስለ ወንድም ስለ እህት የምታወሩ ሰዎች አላፋችሁ ዚብ ይኖራችሁ። የምሬ ነው። ትጸጸቱበታላችሁ። ምክንያቱም እነዚህ ልጆች ነገ አብረው ነው የሚኖሩት። አይለያዩም እኮ እናንተ ስለምትሉ እኮ አይለያዩም እኮ። እሱ አሁን ሸር ላይ በቃ ብንለያ ይሻላል ብላ ስለጻፈች እኮ አትለይም እኮ። እንደዚህ ብላለች እኮ። እንደ ልቧ ተሰብሯል። የታያችሁ የታያችሁ፣ ልቧ አይሰበር አይሰበር? አይታችኋል፣ ቪዲዮ ላይ ነው ያያችሁት። ከዛ በኋላ ግን የት እንደሆነ አይታችኋል? ከዛ በኋላ የት እንደሆነ አይተናል? አላየንም። ብሩኬት ነው ሃይሚየት ናት፣ አላየንም። የምናውቀው ነገር የለም ይሄ ይሄ ሁሉ ጊዜ እኮ ነው። አሁን ብቻ አይደለም። ሁሌም የሆነ ነገር ሲፈጠር ብሩክም ፕራንክ ቢያመጣ ራሱ ነው የሚጨፈለቀው። ሃይሚን ብታመጣ ፕራንክ ሃይሚን ብታመጣ ብሩኬ ነው ሁሌ ጥፋተኛ የሚባለው። እኔ ግን በምን አይነት አንግል እንደሚያዩት ግራ ይገባኛል። እንዴ እሱ እኮ ጥፋቱን አምኖ ኮ ጥፋቱን የሚሸመጥጥ እኮ አይደለም። ጥፋቱን ኮ አምኖ ይቅርታ ጠይቋል። ግን ነገሮቹ ሲጋጋሉ ሲጋጋሉ ተቀያየሩ፣ ቦታቸውን ሳቱ። ዳኒ ጋ ሂጂ ያላት ደግሞ ዳኒ ጋ ሂጂ ለምን አላት? ለምን አላት? ዳኒ ጋ ሂጂ አላት። ደግሞ እሷ ስለ ዳኒ አምነዋለሁ፣ የሚያሳየኝ ነገር የሚያሳየኝ ሚስጥር ስትለው አምነሽ ነው ሲላት፣ አዎ አምነዋለሁ፣ አይኔን አምነዋለሁ አለች። ለዛ ነው በቃ ሂጂ አላት እንጂ እሱ እኮ አረ በስመ አብ። ማለት አንዳንዴ ንግግሩ ከንግግር ጋር እንዴት ነው የሚሄደው እያላችሁ ማስተያየት እራሱ አትችሉም። ዝም ብላችሁ ነው የምትናገሩት አሁን ለተናገረችው ነገር ነው መልስ እየሰጠ ያለውን ልጁ። ከዛ እገልልሻለሁ አላት። ኢትስ ኦኬ። ከቻለ ይሞክር፣ መብቱ ነው። ከዛ ደግሞ የዳኒ መልስ እናያለን ያለ እሱም ሶሲም ተዋቸው፣ በቃ ዝም በላቸው ቡቡዬ ብላ ሼር አረገች። ወይኔ፣ እሷ ልጅማ አቃጠለቻችሁ ነው የሚባለው። የበሬ ነው ሰራችላችሁ። ኧረ በስመ አብ ዳኒ እኔ ያለው ልጅ ተይው አለ። አረ ጉድ ነው። እሺ እናንተ ሼሩን እያያችሁ ነው። በቃ እኔ እንጃ። ግን አንዳንድ ሴቶች ማለት ነው በዚህ ልክ ላይቭ ላይ ኝኝኝ ወይ ነው ያለቃቀው። ሲስተም እራሱ እዚህ ዩቲዩብ ላይ ባመጣው ደስ ይለኝ ነበር። ግን ሴት ሆኜ እንዴት የሴትን ድምፅ አውጥቼ እንዴት አላግጣለሁ። ይቅር ይበለኛ ፈጣሪ ማለቴ እውነት ተናዳችሁ እራሱ አይመስለኝም። አንዳንዴ ኮ የቅናት መንፈስ ማለት ነው የሆነ እርር የሚያደረግ ነገር አለ፣ እንደዛ ነው የሚመስልባችሁ። የምሬ ነው። ወደ ራሳችሁ ተመለሱ፣ እሺ? ራሳችሁን አግኙ። ዘናበሉ ዘና በሉ። ሀይሚና ብሩኬ ነገ ይታረቃሉ፣ አብረው ነው የሚሆኑት። እናንተ የሚጸጥታችሁ ነገር አትናገሩ፣ በቤተሰብ መሀል ጣልቃ ትግቡ። ታሪኩ የሀይሚና የብሩኬ ብቻ ነው። የሶሲና የዳኒ ብቻ ነው። እዚህ ጋር ሌላ ቤተሰብ ዘረ ማንዘር የሚጨምር ነገር የለም። ዘነ ዘረ ማንዘሩ ሀይ ሚለ ስንት ሰው አለ እንዲ ዩቱብ ቻናል አብራ ቪዲዮ ስሰራ ስንት ሰው ቻናል አለ እንዲ ስሰራ የቆየችው ትናንትና፣ ሄደች ና ቦታ ጅራ ለብሩክ ወንድም ከፈተች ና ብር ዶላር ቆጥራ የሰጠች መሰለች፣ እንዲ እያንዳንዲች ተነሽተች፣ እስከ ቤተሰቡ እስከ ምኑ መኪና ገዝቶ መኪና ገዝቶ ይህ ግዛ ሳይ፣ አሁንም ይደግማል። ሌላ ሁለተኛ መኪና ምን ትሆናላቸው? ምን ታመጣላቸው? ሌላ ሁለተኛ መኪና ይደገማል። በቅርቡ ጠብቁ። በቅርቡ ሁሉም ነገር ይፈጽማል። ባይዘወይ ማለት ነው። አዲስ ነገር አለ የማታውቁት ነገር ማለት ነው። በቅርቡ ማለት ነው። እና የዛን ሰዓት ማለት ነው ምን እንደምትሉ። እኔስ እኔስ ላወራችሁ ወሬ ነው እንጂ አስተያየት የሰጠሁት ትናንትና፣ ደግሞ ምን በቃ በላ ሼር ስታረግ ሚም ታም ሌላ አድርጌ ተጠቀምኩበት እንጂ ውስጥ ላይ ያወራሁት ስለተናገሩት ንግግር ነገ ለልጆቻቸው እንደማይጠቅም፣ ለልጆቻቸው አስፈላጊ እንዳልሆነ፣ በዚህ ልክ ሲጨቃጨቁ እንደማያምርባቸው መግባባት እንዳልቻሉ መደማመጥ እንዳልቻሉ። ሁለቱም የልህ እልህ በቃ ሁለቱም እልህ ውስጥ ናቸው ያሉት። ለምሳሌ አንድ ሲናገር አንድ ንድ በቃ ምን መደማመጥ አልቻሉም ሁለቱ። ያንን ነገር ነው ያየሁባቸው እና ሁለታቸውም እንደ አይጥና ድመት እየተዋጠጣቸው ነው። ስለዚህ በመካከላቸው አንድ ተለቅ ያለ ሽማግሌ ያስፈልጋል ብዬ ነው የሰራሁት ቪዲዮ። ይሄ ስህተት ሆኖ ስዘቀዝቁኝ አመሻቾች ሶ ምንም ማት አይደለም። ሌላ ግን ይሄ ላፊ ይሄ ዛሬ የደረሰች ሴት ያሳደጋት ይሄ ሴት ልጅ ምናምን ነው። አሁን ልጅ ነው፣ ምን ችግር አለ? እሱን እንዲህ አታምኑም። እንዲህ ጭንቅላታችሁ አሁን አይቀበልም። እንደዛም መሆናችሁ ይሄ ሴት መሆናችሁ ነው፣ እሱም ያጠራጥራችኋል። እና ለማንኛውም ማለት ነው ቤተሰቦች፣ ጥሩ ጥሩ የሆናችሁ የብሩክና ሃይሚን ሰላም ምትፈልጉ አላችሁ። አረ በቅርቡ ሁሉም ነገር ይፈጸማል። አዲስ ነገር አለ። የምሬ ነው እውነት እንዴት ትኮራላችሁ! ትኮራላችሁ ማለት ብዙ ፈተናዎች አሉ። እነዚህ ፈተናዎች ይታለፋሉ፣ የማይታለፍ ነገር የለም። ግን ከዛ በኋላ ያለውን ደስታ ማለት ነው ይናፈቃችኋል። ብዙ ጊዜ የሚናፈቃችሁ ነው። መቼስ ወሬ እኮ አይደበቅም። በለንካል ብዙ ነገር እንሰማለን። ሶ አለቅላቂዎች ወደኋላ ነው እንጂ የምንቀረው እኛ አብረን አንቀጥልም እኛ ቪዲዮ ላይ ያየነውን ነገር መናገር ኃጢያት አይባልም። ግን ላይቭ ላይ ቁጭ ብላችሁ ይሄ ዘረ ማንዘሩ ምናምን ምናምን ብላችሁ የምታወሩ ሰዎች ኃጢያቱ ለእናንተው እንጂ ለብሩክ አይደለም። ብሩክ ብትሉ ተሰድቦም ተገጦም በቃ እንደዛ ነው። መኪናውን የገዛው ሀይሜዬ ደግሞ ብሯ ባንኳ ውስጥ ነው እንጂ ከብሩክ ጋራ የሼር አካውንት አይደለም ያላቸው። ኦኬ ለቀቅ አርጉት በቃ ሀይሜን ለቀቅ አድርጉት፣ ላላችሁ አደለም ብሩክንም ለቀቅ በቃ እነሱ ተዋቸው።